ወይ የጂጂኪያ ፈን፣ ምንም እኮ አልጠቅምሽም። አንቺ አሁን የጂጂኪያ ፈናልሽ የጂጂኪያ ደጋፊ ያልሽ፣ ምንም አልያችሁም፣ አልያችሁም። የጂጂኪያ ፈኖች ብቻ ያ እንደኔ ምን እንደሆነ እኔ ስሽ ልጅ እያሳደኩን፣ አንቺ ምን ሆንሽ ነው? የልጅ ልጅ ነው ዮስ የምን የምን መቶብሽ ነው? ወይ አስለጥፊ ወይ ጠንከር ያለ ነገር፣ ሚሳኤል አትወረውሪ። ምን ሆንሽ ነው? ስሜን ቀንሽ ሰርዥልኝ። ዛ ወደ ጉዳያችን እንገባለን። እንኳን አብሯ ደረሰሽ። አሁን ታሜ ደንግጦ ሄዷል። መቼስ እንዴት ዋልሽ ጂጂ፣ ሰላም ዋልሽ ብሎ እኔ ምላችሁ የኔ ክትፎ ይኸው ነው። ክትፎ ይኸው ክትፎ የሚመስል ነገር ይኸው ክትፎ ናያሸ፣ አቤት ክትፎ ቂቤው ጨረረረረረ ብሎ ክትፎ፣ የሀገር ልብሶ ተለብሶ ቡና ተፈልቶ። አታስቢም አልኩሽ ሽኮ፣ አታስቢ ቡና ለማፍላት አታስቢ፣ እንዳታስብ ገና። አሁን ያረፍኩት ሰባት ሰዓት የተነሳውት ተነሳሁ። እንዲህ ስል እንዳስል ስል እንዲህ ስል እንዳ ስል አንድ ስል ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ስል ምናምን ተጠጣጠ የመተጣጠም ቀን ነበር። የመተጣጠም የማጣጠም፣ የመተኳኮስ የማስተጣጠም ጥጥምጥምጥምጥም ለሁለተኛ ጊዜ ልብስ ስቀይር ማለት ነው ጋሚት መስቀል ይናፍቅሻል መስቀል እንዲህ ነው ታሳድጉት ግን እኔ ቁጭ ብለሽ እየታባሽ ቁጭ ብለሽ ማን ተንቀልቅልሽ ጻፊ ያለሽ እኔ ስለ እኔ ማውራት ሲገባሽ እኔ ስለማንም ኮተታም እንዳወራለሽ ትፈልጋለሽ እኔ ሶሻል ሚዲያውን እኔ ከፍቼው ማለት ነው እኔ ሰው አርጌሽ ሶሻል ሚዲያ ላይ እጅሽን ይዤ እንዴት እንደሚመጥ፣ እኔ ስላንቺ ላወራ ስላንቺን እናንችን ስለመሳሰል ዩጋሚት፣ ዩጋሚት ገራርር ኢዲት፣ ስለኔ አውሪ አሁን ቆራርጭና ለጥፊ። እንዲህ እኮ አያፍሩም እኮ። መከበርማ መቼ እናንተ መከበርማ መቼ ይወድላቸዋል። ሶሻል ሚዲያውን ኑና ሰው አርጉት። ብን በሙሙ ሞላችሁት፣ በሙሙና በሙሙ ወሬ

ሆስፒታል ጽዳት ሰራተኛ እየመሰልሽ ልደት ላይ እያየውሽኝ ደግሞ ከአንቺ ጋር ኔ ኔ ጂጂን ከእናንተ ከእናንተ ጋር ለውራ ልደት አታውቂ፣ ለቅሶ አታውቂ፣ ማህበር አታውቂ፣ ምንም አታውቂ። ሴትዮ ሰለጠንኩ ብለሽ ሽብሽብ የድሮ ድሮ ድሮ አስመራ ትርትርና አስመራ ጥርጥር የሚባል ልብስ እየለበትሽ ከኔ እኩል እዚህ ጋር ታውሪ ጎ ጋወ ጋወ ገንዘብ ስልጣኔ አይሆኑ ጌራሬር እንዴት እንደናቅኳችሁ ማስጠላ እንዴ እንዲ ልክ ምን ሆኜ ነው ጂጂዬ? ግን ዋት ሀፕን ያልኩት አይስወ ዋት ሀፕን ዋት ሀፕን ዩ ጋዴሜት ግረርር ግረርር ሰው ስቶኝ ከኔ ጋር ታውረሽ ሰው ስቶኝ። አሁን እኔ ጋር አዳምጥ፣ ወይ የጂጂኪያ ፈን ምንም እኮ አልጠቀምሽ፣ ማንቸውን የጂጂኪያ ፈን ናሽ የጂጂኪያ ደጋፊ ያልሽ ምንም አሊያችሁ አሊያችሁ፣ የጂጂኪያ ፈኖች ብቻ ያ እንደኔ ምን እንደሆነ እኔ ስሽ ልጅ እያሳደኩን፣ አንቺ ምንሆነች ነው? የልጅ ልጅ ነው። ዮሴ ምን የምን መጥቶብሽ ነው? ወይ አስለጥፊ፣ ወይ ጠንከር ያለ ነገር። ሚሳኤል አትወረውሪ። ምንሆነሽ ነው? ስሜን ቀንሽ ስሰርጅልኝ። ዛ ወደ ጉዳያችን እንገባለን። እንኳን አብሮ ደረሰሽ። አሁን ታሜ ደንግጦ ሄዷል መቼስ እንዴት ዋልሽ ጂጂ ሰላም ዋልሽ ብሎ ምን ሰላም አለ እዚህ ቤት ብሎ ተመልሶ ይሄዷል ታሜ ወንድሜ እንዴት ነው ማነሽ ደሞ አንቺ ቦልዬ እኔ ጌታ አሁን ገና ደስ ብሎኛል ሰላም ነህ ወይ እንዴት ነህ እንደምን ነህ ምነው ጠፋህ በሰላም ነው ነገር እንኳን ጠፋ። የረባ ነገር የለም እሙሙና ጉጉን ያለው እሙሙ ሙሙ። ሌላ ምንም ነገር የለም። ወሬው በሙሉ ጭቃ ጭቃ ነው የሚለው። ሪከርደሮቹ እራሳቸው ጂጂ አዲስ አጀንዳ ጠፋ ወይ ያሉ ተመልሰው እኔን እየጠየቁኝ ነው። አይ እንግዲህ አሁ ሙሙ ከሰለቻችሁ እቡቡ ይመጣላችሁ አላልኳቸው። እቡቡ አስቲ እንደው አንድ ቀን እንኳን ደስ ይበለን እንኳን አደረሳችሁ ብላችሁ ለአዲስ ዓመት ለእንቁጣጣሽ እንዲህ የምትሰጡን እንደዚህ የሚያዝ ነገር ስጡን ብዬ አልኳቸው። ምን ይመስላችኋል?